የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣችኋለን። ዘጠና ሺህ ቤቶችን የሚገነባው ሪል ስቴት የአቅርቦት ችግር እንደገጠመው ተሰማ። 18 ከፍተኛ የትግራይ ባለሥልጣናት በግድያ ወንጀል ተከሰሱ። ብፁሕ አቡነ ገብርኤል ከአገልግሎት ታገዱ። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደረገም።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 በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በትናንትናው መደበኛ ጉባኤ በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ ነው ተብሏል። ቋሚ ሲኖዶሱም ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅዱስ ቤተ ክርስቲያን አስተምህሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተክርስቲያናችንና አባቶች ሊቃውንትና መላው ሕዝበ ክርስቲያኑ ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረጉ ሆነው በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም አድርጓል ተብሏል።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 ከዚሁ ጋር በተያያዘ ብፁ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ ብፁ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ ያስተላልፏቸው የስህተት ትምህርቶችና በሌሎችን መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ ተሰጥቷል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሀን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ አዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎተ ቡራኬ ተጠናቋል። በአዲስ አበባ ተጨማሪ 1500 የጎዳና ነጋዴዎች ሊሰማሩ መሆኑ ተገለጸ። በመዲናዋ በኢ መደበኛ ንግድ ለመሰማራት ከ1500 በላይ አዳዲስ ሰዎች መመዝገባቸው ተገልጿል። በቅርብ ጊዜ የኢ መደበኛ ነጋዴዎችን አጠቃላይ የስራ ሁኔታ በተመለከተ የወጣውን ደንብ ተከትሎም በዘርፉ ለመሰማራት ከ1500 በላይ ሰዎች መመዝገባቸውን የአዲስ አበባ ንግድ ቢሮ አስታውቋል። በዚህ ሙያ ላይ የሚሰማራ ማንኛውም ነጋዴ ሳይሆን የአዲስ አበባ ነዋሪነት መታወቂያ ያለው ብቻ እንደሆነ የገለጹት የቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ከዚህ ቀደም ከ4ሺ በላይ የሚሆኑ ኢመደበኛ ነጋዴዎች ህጋዊ ቁና ተሰጥቷቸው ይሰሩ እንደነበር አስታውሰዋል። በቅርቡ በጸደቀው ደንብ መሠረትም በኢመደበኛ ንግድ ለመሰማረት በአሁኑ ወቅት ከ1500 በላይ የሚሆኑ ሰዎች መመዝገባቸውን ተናግረዋል። ዘጠና ሺህ ቤቶችን የሚገነባው ሪል ስቴት የአቅርቦት ችግር እንደገጠመው ተሰማም በሪልስቴት ስቴት ዘርፉ የሚታዩ ችግሮችን በራሱ አቅም በመፍታት ስራውን በፍጥነት እያከናወነ እንደሚገኝ የገለጹ ኦቪድ ሪል ስቴት የመኖሪያ ቤት በመገንባት ሂደት ካጋጠሙ ችግሮች መካከል ዋነኛው የአቅርቦት ሰንሰለት አለመጣጣምና አለመመጣጠን መሆኑን አስታውቋል። ለሚቀጥሉት አምስት ዓመታት ዘጠና ሺህ ቤቶችን በመስራትና ለነዋሪዎች የማስተላለፍ እቅድ ይዞ የተነሳው ኦቪድ ሪል ስቴት ሥራውን ከጀመረ አንድ ዓመት የሞላው ሲሆን በዚህ ጊዜ ውስጥ አምስት ቢሊዮን ብር ፈሰስ ማድረጉ ተገልጿል። ላለፉት 13 ዓመታት በዘርፉ የሚታዩ ችግሮችን በማጥናት የአቅርቦት ሰንሰለቱን ለማሻሻል ስራዎች መስራቱንና በዘርፉ የታዩ ችግሮችን አጥንቶ የአቅርቦት ሰንሰለቱ ላይ የሚስተዋሉ ችግሮችን ለማሻሻል ጥረት ማድረጉን የኦቪደል ስቴት ሆልዲንግ ዋና ስራ አስፈጻሚ የሆኑ አስታደስ ተናግረዋል ዋና ስራ አስፈጻሚው ይህን ያሉት ሪል ስቴቱ በስሩ የሚገኙ ተቋማትን ለማገናኘትና ሽያጩን ለማስተዋወቅ በተሰናዳ ዝግጅት ላይ ነው ለመኖሪያ ቤት እጥረት ምክንያት የሆነው የቦታ የካፒታል የዲዛይን የግንባታ እቃዎች የሰው ኃይል መሆኑን ያነሱ ስራ አስፈጻሚው አብዛኛዎቹ ትብብርን የሚጠይቁ በመሆኑ ከመንግስትና ከሚመለከታቸው አካላት ጋር በመሆን ችግሩን የመፍታት ጥረት መጀመሩን አጽንኦት ሰጥተውበታል። በኦቪድ ኮንስትራክሽን ድርጅት የሚካሄደው የ90ሺ ቤቶች ግንባታ ከ85 ካሬ ሜትር ጀምሮ እስከ ከፍተኛ ደረጃ ያላቸው ቤቶችን የሚያካትትና አስር ከመቶ ቅድመ ክፍያ የሚፈጸምበት አሰራር መኖሩም ተናግረዋል። 80 የሚደርሱ ትምህርት ቤቶችን ጨምሮ የሃይማኖት ተቋማትና ሌሎችም ለከተማ ግንባታ የሚያስፈልጉ ድርጅቶችና አገልግሎት ሰጪ ተቋማት እንደሚገነቡም ተገልጿል። 18 ከፍተኛ የትግራይ ባለሥልጣናት በግድያ ወንጀል ተከሰሱ። ደብረ ጽዮን ገብረ ሚካኤል አቶ ጌታቸው ረዳን ጨምሮ ሌሎች 18 ከፍተኛ የትግራይ ፖለቲካና የሰራዊት አመራሮች በ63 ሰዎች የግድያ ወንጀል ክስ ቀረበባቸው። ከሳሻቸው የፌዴራል የመከላከያ ሰራዊት ከህዳር እስከ ሰኔ 16-2013 ዓ.ም የተለያዩ የትግራይ አካባቢዎች ተቆጣጥሮ ባስተዳደረበት ወቅት የጊዜያዊ አስተዳደር ፍትህ ቢሮ ኃላፊ ሆነው የሰሩት ጠበቃ እና የህግ ባለሙያ አቶ አበራ ንጉስ ናቸው። ወደ 63 የሚሆኑ የጊዜው አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ ልባት እንዲያገኝ አመለክታለሁ ሲሉም ከሰዋቸዋል። ከተከሳሾቹ መካከል ደብረ ጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ ካሳይ፣ ወይዘሮ ፍትለወርቅ ገብርሄር፣ ሌተናል ጀነራል ታደሰ ወረደ፣ ሌተናል ጀነራል ጻድቃን ገብረ ትንሳኤ ይገኙበታልም ተብሏል። ትላንት ለኢፌዴሪ ፌዴራል ፖሊስ ኮሚሽን ለወንጀል ምርመራ ጠቅላይ መምሪያ የቀረበውና የተመለከት ነው የክስ ጥቆማ ጽሁፍ የጠቀሱት የፖለቲካና የሰራዊት አመራሮች የኢፌዴሪ የወንጀል ህግ አንቀጽ 269 ህዝባርሃን አለ በመተላለፍ በ63 ሰዎች ግድያና በአንድ ሰው የግድያ ሙከራ በማካሄድ የዘር ማጥፋት ወንጀል መፈጸማቸውን ያትታል። ተከሳሾቹ በትግራይ ጦርነት ከጥቅምት እስከ ሰኔ 2013 ዓ ም ትግራይን ለማስተዳደር በፌዴራል መንግስት ውሳኔና በደንብ ቁጥር 479 ህዝባር 2013 ዓ ም መሠረት ተቋቁሞ በነበረው የጊዜያዊ አስተዳደር አመራሮች ላይ የወንጀል ድርጊት መፈጸማቸውንም ያብራራል። ክሱ የ18ቱን ተከሳሾች የ63 ማቾችና የግድያ ሙከራ ተደረገባቸው የተባሉትን አመራሮችና ሰራተኞች ስም ዝርዝርም በግልጽ አካትቷል። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገዳማ አመልካቾች ጥያቄያቸው ውድቅ ተደረገም። በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፍኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማይቱ ከንቲባ አዳነች አበቤ ተናገሩ። የይገባኛል መብት ጥያቄዎች ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል። ከንቲባዋ ይህንን ያሉት ትናንት ረቡዕ ሚያዝያ 22 በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ጥያቄውን ያቀረቡት የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት እሌኒ ያየለ ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ካርሶ አደሮች እየተነሳ ነው ያሉት እሌኒ ለዚህ ችግር መፍትሄ እንዲ በጅለት ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያለ አግባብ እንዳይጠቀሙ እንዲያደርጉም አሳስበዋል። ለጥያቄው ምላሽ የሰጡት ከንቲባ አዳነች። እርሳቸው የሚመሩት የከተማዊቱ አሰራር ለጥያቄዎች የተሟላ ምላሽ አለመሰጠቱን አምነዋል። የዚህ ምክንያቱ በአርሶ አደር ስም አለ አግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደሆነም አብራርተዋል። ዩናይትድ ኪንግደም ከአሜሪካ ጎን በመሰለፍ ጥቃት መፈጸም ጀመረች። የአሜሪካና የብሪታንያ ኃይሎች ከማክሰኞ ጀምሮ በየመን የሁቲ ታጣቂዎች ላይ ጥምር ወታደራዊ እርምጃ መውሰድ ጀምረዋል። የብሪታንያ የመከላከያ ሚኒስቴር ባጋራው መረጃ መሠረት ከሆነም ኦፕሬሽኑ የሁቲ ወታደራዊ ማዕከሎችንና የተለያዩ ጥቃቶችን ለመፈጸም የሚጠቀሙባቸው ድሮኖችን ለማውደም ያለመ መሆኑን አስታውቋል። ከብሪታንያ የተገኘው መረጃ እንደሚያሳየው ከሆነም የመረጃና ደህንነት ሙያተኛው በመደዳ የተቀመጡ ከየመን መዲና ሰንአ በስተደቡብ አቅጣጫ በ24 ኪሎ ሜትር ርቀት ላይ የሚገኙ ህንፃዎች፣ የሁቲ ታጣቂዎች የተለያዩ ድሮን መሰል የጦር መሳሪያዎችን ለማምረት ጥቅም ላይ ሲያውሏቸው ነበር ያለ ሲሆን፣ እነዚህ የሚመረቱት ድሮኖችን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችን ለማጥቃት ሲጠቀሙባቸው ነበር ተብሏል። ይህ የማክሰኞ የዩናይትድ ኪንግ ደም ጥቃት አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዩኬ የተፈጸመ የመጀመሪያው ጥቃት ሲሆን በተለይም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የአውሮፓ ሀገራት ወታደራዊ አቅም ላይ ጠንከር ያለ ትችት በሰነዘሩ ማግስት ነው። ምክትል ፕሬዝዳንቱ በመጋቢት ወር አጋማሽ በሰጡት አስተያየት አውሮፓ ከ30 ዓመታት በላይ ምንም አይነት ተግባራዊ ወታደራዊ ልምድ የሌላቸው መደበኛ ጦርነት ውስጥ ከተሳተፉ ደግሞ አርባ ዓመታት ያስቆጠሩ ሀገራት ስብስብ ነው ማለታቸው አይዘነጋም። የቅርብ ጊዜ የአሜሪካ ጥቃቶች በትንሹ መቶ የመናውያንን የገደሉ ሲሆን ይህ ቁጥር በሚያዝያ ወር አጋማሽ የተፈጸመውን በትራምፕ ስር የተደረገው የከፋው ጥቃት የሚያጠቃልል ሲሆን በነዳጅ መተላለፊያ ላይ በተፈጸመው ጥቃት 74 ሰዎች ተገድለዋል። እየጨመረ የመጣው ጥቃት አሁን ላይ እንደ ዩኬ የመሳሰሉ ሀገራትም እየተቀላቀሉት መሆኑን ተከትሎ የመብት ድርጅቶች በሰላማዊ ሰዎች ላይ የሚደርስ ጉዳት አሳሳቢ ነው ሲሉ እየተደመጡ ነው። ሁቴዎች የሚቆጣጠሩት አንድ የመገናኛ ብዙኃን ደግሞ ሰኞ ዕለት በአሜሪካ የተፈጸሙ የአየር ጥቃቶች በየመን ውስጥ ያለውን የአፍሪካውያን ስደተኞች ማዕከል ላይ ያነጣጠሩ ነበር ያለ ሲሆን በጥቃቱም 68 ሰዎች ተገድለዋል ተብለዋል።